በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን እንደ ቸርነቱ ሳይገባን ለዚሽ ቀን ለዚህ ሰዓት ስላደረሰን ክብር ምስጋና ይግባው። የእመቤታችን የወላዲት አምላክ የቅድስት ድንግል ማርያም አማላጅነቷ በረከቷ አይለየን። የጻድቃን ሰማዕታቱ የመላእክቱ ተራዳይነታቸው ከሁላችን ጋር ይሆን። በዛሬው ዕለት የምንነጋገረው እስካሁን ስነጋገር እንደመጣ ነው። የዓብይ ፆም ሳምንታትን እያየን ቆይተናል። ዛሬ የስድስተኛው ሳምንት እናያለን። የስድስተኛው ሳምንት ገብርሔር በመባል ይታወቃል። ይህም ስነጋገር እንደመጣ ነው። የዓብይ ጾም ሳምንታቱን እሁዶቹን የሰየማቸው ቅዱስ ያሬድ አባታችን ነው። ስለዚህ የዛሬውን ቀን ገብርሔር ብሎ ሰይሞታል። ስድስተኛው ሳምንት ገብርሔር ማለት ታማኝ አገልጋይ ታማኝ ባሪያ ማለት ነው። ይህም ቃል የሚገኘው በማቴዎስ ወንጌል ምዕራፍ 24 ቁጥር 45 ላይ ይሆናል። ቃሉ እንዲህ ብሎ ይጀምራል። አንድ ባለጸጋ ይላል ለሶስት ሰዎች ለፍተው ሰርተው እንዲያተርፉበት መክሊት እንደየአቅማቸው መክሊት ሰጥቷቸው ወደ ሩቅ አገር ሄደን የሚለን። ለመጀመሪያው አምስት መክሊት ሰጥቶታል። ለሁለተኛው ደግሞ ሁለት መክሊት ይሰጠዋል። ለሶስተኛው አንድ መክሊት ሰጥቷቸው ወደ ሩቅ አገር ሄደ ይለናል። ያም ሩቅ አገር እግዚአብሔር አምላካችን፣ አዎ ስለ እርገቱ አሁን፣ ይህንን ጾም ከጨረስን በኋላ አምላካችን አረገ፣ ተነሳ ብለን እንዘምራለን። ስለዚህ ያ ሩቅ አገር የተባለው በጆሮ ያልተሰማች፣ በዓይን ያልታየች በእጅ ያልተዳሰሰች ከአይምሮ በላይ ሆነች፣ አምላካችን ያዘጋጀልን ርስታችን ነች ሰማያዊት ኢየሩሳሌም። ስለዚህ ወደዛ ሄደ ነው የሚለን። ያም ባለጸጋ ሲመለስ አዎ በመክሊታቸው ምን እንዳተረፉ ሊጎበኛቸው መጣ። እርግጥ ነው የሰው ልጅ በአጠቃላይ እግዚአብሔር አምላኩ መክሊት ሰጥቶታል በአንድም በሌላም መክሊታችን መጠኑ ይለያይ እንጂ በቁጥር ቢለያይም ሁሉም የሚያሰጠው ዋጋ አንድ ነው አምስት ያገኘውም ሁለት ያገኘውም አንድ የተሰጠውም ሁሉም በተሰጣቸው መክሊት ፍሬ ካፈሩ በእግዚአብሔር ፊት ሁሉም እኩል ዋጋ አላቸው የቁጥሩን መጠን ልክ ዓለም ላይ እንዳለ በቁጥር መጠን ለክቶ እግዚአብሔር አምላክ አንተ ብዙ ነው ያተረፍከው አንተ ደግሞ ትንሽ ነው ብሎ አይመዝንም እግዚአብሔር እግዚአብሔር የሚመዝነው እኛ ታማኝ መሆናችንን ብቻ ነው ታማኝ ባሪያ ታማኝ አገልጋይ መሆናችንን ነው የሚያየው። ማን ነው ታማኝ? በአሁኑ ሰዓት በእግዚአብሔር ፊት የታመነ ሰው ማን ነው? ይህ ነው የሚፈለገው። ስንቶቻችን ለእግዚአብሔር ታምነን እየኖርን ነው? ወይስ ስጋችን የፈቀደውን እያደረግን አምላካችንን እያሳዘንን ነው የምንኖረው፣ ወይስ እሱ እንደወደደና እንደፈቀደ ሕጉን ተከትለን እየኖርን ነው? አዎ ታማኝ ባሪያ የሚያሰኘን የእግዚአብሔርን ሕግ ስንጠብቅ ነው። ሁሉም የተሰጠው የራሱ መክሊት አለው። ስለዚህ እነዛ ሰዎች ሶስት ሰዎች የተለያየ የመክሊት መጠን የተሰጣቸው ትርፋቸውን እግዚአብሔር ከነሱ ይፈልጋል። የእኛ አምላክ ፈጥሮ ያልተወን ከእኛ ጋር ያለው ግንኙነት ቀደም ብሎ በእናታችን ማህፀን ሳንታስብ የሚያውቀን ነው። ዝምድናችን ሩቅ ነው። እንዲሁ አይደለም። ምናልባት እኛ ምድር ላይ የምንታወቀው ሁለት ተቃራኒ ፆታዎች ተጋብተው በትዳርዮት ውስጥ ሲኖሩ ያ ልጅ ሲወለድ ከመጸነሱ ጀምሮ መታወቅ ይጀምራል። በቤተሰብ ሴት ልጅ ወይም ወንድ ልጅ ለመውለድ ሲዘጋጁ ያ ልጅ መታወቅ ይጀምራል። አምላካችን ግን ከመጸነሳችን በፊት ቀድሞ ነው የሚያውቀን። ስለዚህ ወደ ምድር ስንመጣ ከዛች ጊዜ ጀምሮ የራሳችን መክሊት እግዚአብሔር ሰጥቶ ነው ወደ ምድር እንድንመጣ የሚያደርገን። ያን መክሊታችንን አትርፈንበት ታማኝ አገልጋይ ታማኝ ባሪያ ሆነን ለእግዚአብሔር ደስ የሚያሰኝ ሕይወት ኖሮን በመጨረሻም ርስቱን ወርሰን እግዚአብሔር ዓላማው ከሱ ጋር እንድንኖር ነው። የሰው ልጅ በእግዚአብሔር አምሳል የተፈጠረ ድንቅ ፍጥረት ነው። ነገር ግን ይህን አላወቀም። ዳዊት በመዝሙሩ ምን ይለናል? ሰው ክቡር ሆኖ ሳለ እንደሚጠፋ እንስሳ መሰለን። የሚለን ክቡር ነው፣ በእግዚአብሔር አምሳል ነው የተፈጠረው። ሌሎች ፍጥረቶች ለእኛ ለአንክሮ ለተዘክሮ ነው የተፈጠሩት። እኛ እንድንገዛቸው፣ እኛ እንድናስተዳድራቸው፣ እኛ እንድንጠቀምባቸው እግዚአብሔር የፈጠራቸው ናቸው። እንደዚሁም ለአይናችን አይናችን ማረፊያ የፈጠራቸው። ተፈጥሮን ስናይ ዓይናችን ያርፋል፣ ደስ ይሰኛል። እግዚአብሔር በፈጠረው ፍጥረት እጅግ ሐሴት እናደርጋለን ሐለውተ እግዚአብሔርን በፍጥረቱ እናየዋለን። ስለዚህ አምላካችን ለነዛ ሰዎች ለአንዱ አምስት ሰጥቶት ሄደው፣ ያ ንጉሥ ተመልሶ ሲመጣ ትርፉን ሊያይ ሊጎበኛቸው ሲመጣ አምስት የተሰጠው ሌላ አምስት ተጨማሪ መክሊት አትርፎ ተገኘ። ያም ሁለት የተሰጠው ተጨማሪ ሁለት መክሊት አድርጎ ተገኘ። ያ ሶስተኛው ግን አሁን መክሊቱን በጨርቅ ጠቅልሎ ምድር ውስጥ ቀብሮ ነው የተገኘው ምንም ሳያተርፍ። አምላካችንም ያን ሶስተኛ ሲያየው እጅግ አዘነ። ለምን ቀድሞውኑስ መክሊቴን ለምን ወሰድክ? ለሌሎቹ ሰጥቼ ያተርፉበት ነበር። አንተ ግን ይህን ለምን አደረግ ካለው ገሰጸው። ያ ባሪያ ግን አምላካችን ላይ ተሳለቀ፣ ተናገረ። አዎ አንተ ክፉና ጨካኝ ስለሆንክ ይህችን መክሊት እንዳትጠፋብኝ ቀብሬያታለሁ፣ አለ። ፈሪ ነው። ምክንያቱም የዲያብሎስ መንፈስ ሁልጊዜ ፈሪዎች እንድንሆን ያደርገናል። እግዚአብሔር አምላክ ቅዱስ ጳውሎስን ሲያናግረው በመጽሐፉ እንዲህ ብለዋል። ቅዱስ ጳውሎስ እኛ የተቀበልነው መንፈስ የድፍረት መንፈስ ነው የፍርሃት መንፈስ አይደለም ይላል። ያ አንድ የተሰጠው ፈራ፣ ሰነፍ ነው። ስለዚህ አዎ በዛ በተሰጠው መክሊት ወጥቶ ወርዶ ማትረፍን አልፈለገም። ምክንያቱም ያ ክፉ መንፈስ ከእርሱ ጋር ሆኗል፣ ፈሪ አርጎታል። ለርስቱ ተመርጦ ነበረ፣ ያን ርስት እንዳያገኝ ነው ይህን ያደረገው። ስለዚህ አምላካችንም ከዛ ሰው ላይ ያለችዋን አንዷን መክሊት ውሰዱበት፣ ወደ ጥልቁ ወደ ጥርስ ማፏጨት ወዳለበት ወደ ጥልቁ እግሩን እጁን አስራችሁ ወርውሩት አላቸው። አዎ በተሰጠን መክሊት ሳናፈራ ስንቀር መጨረሻችን ወደ ጥርስ ማፏጨት ወዳለበት ወደዛ ወደ ጥልቁ ነው የምንጣለው። ከአምላካችን ተለይተን በሕይወታችን ሁሉ ስንኖር ለዘላለም እያዘንን እንኖራለን ማለት ነው። አምላካችን ግን ገና ገና ሲፈጥረን ጥንት ዓላማው እኛን ለክብርን የፈጠረን። ነገር ግን የተሰጠንን ነጻ ፍቃድ ደግሞ አልከለከለንም። ያ ነጻ ፍቃዳችን ግን ከአምላካችን ሕግ እንድንወጣ እያደረገን ነጻ ፍቃዳችንን መቆጣጠር አቅቶን ከአምላካችን የተለየን ብዙዎች ነን። አምላካችን በግድ ከእሱ ጋር እንድንሆን አይጨቁነንም። አምላካችን ይህን ላድረግ ቢል ይችላል። ነገር ግን ለቃሉ የታመነ ነውና ያንን ነጻ ፈቃዳችንን አልከለከለንም። የሰው ልጅ አዎ፣ ይሄው ቀዝቃዛውም ሙቁሟለልህ ደስ ወዳለህ እጅን ስደድ ነው ያለው። ነፃ በዓለም ላይ ብዙ ሀገራት ዲሞክራሲ፣ የሰዎች መብት እያሉ ሲዘምሩ እንሰማለን። ነገር ግን የተሟላ አይደለም። እንደዚሁም በመጠንም ይሄን ያክል ጥሩ ነው ብለን የምንገልጸውም አይደለም። የአምላካችን ግን ለሰዎች መብት ወይም ዲሞክራሲ ብለው የሰዎች ያመጡትን አምላካችን በትክክል እኛ ላይ የሰው ልጆች ላይ አድርጓል። የሰው ልጅ ነጻ ፈቃድ አለው። ሁሉን መሆን ይችላል። መዳንም ይችላል፣ አለመዳንም ይችላል። መብቱ ነው። እንዴት ያለ አምላክ ነው! በነፃነት የሚያስተዳድር ስለዚህ ያ አንድ የተሰጠው ውሰዱበትና ለዛ አምስት ለተሰጠው ጨምሩለታል። ላለው ይጨምርለታል፣ ለሌለው ግን ይወሰድበታል ይለናል። ላለው ይጨምርለታል ሲባል አዎ፣ ዛሬ የተወሰነ በመክሊቱ የሚያፈራ ከሆነ ነገ ይጨመርለታል፣ ከነገ ወዲያም እንደዚሁ። የሌለው ይወሰድበታል ማለት በተሰጠው መክሊት ማፍራት ስላልቻለ ነው። የተሰጠውን መክሊት የሚቀብር አዎ ሊያፈራ አይችልማ። ያው ይወሰድበታል ይለናል። ለምሳሌ በሕይወታችሁ ዛሬ ጸሎት ብትጀምሩ፣ ስትበረቱ ምናልባት ዛሬ አስር ደቂቃ ልትጸልዩ ትችላላችሁ። ነገ ደግሞ ሀያ ደቂቃ ይሆናል እያለ የጸሎት ጊዜያችሁ እየጨመረ ይሄዳል። ያ ፍሬ እያፈራችሁ ነው ማለት ነው። ስላላችሁ የተጨመረላችሁ ነው ማለት ነው። ያ ያላችሁን ግን ከተዋችሁት አስር ደቂቃዋን ጸሎት ማረከቷችሁ ያው ይወሰድባችኋል፣ ባዷችሁን ትቀራላችሁ። ስለዚህ ከእግዚአብሔር ጋር የምናደርገው ልምምድ ንግግር ከንጉሥ ጋር ነው የምንነጋገረው። ጸሎት ስናደርግ እንዲሁ አይደለም። ያ ንጉሥ የፍጥረት ሁሉ ባለቤት ከሆነ አምላካችን ጋር ነው የምናወራው። ስለዚህ ያን ስናደርግ መክሊታችን እየተጨመረልን ይሄዳል። እነዚህ መክሊት ባለ አምስት የተባሉት በመጽሐፍ ቅዱስ ላይ እነ ሊቀ ሐዋርያት ጴጥሮስን ልንወስድ እንችላለን። ባለ አምስት የተባለው እሱ ነው። እንደዚሁም ሌሎች ስለ አምላካችን የመሰከሩ አምላካችንን ብዙ ሲሉት አዎ የእግዚአብሔር ልጅ እግዚአብሔር ነው ማለት ሲገባቸው አይ ወልድ አምላክ አይደለም ብለው ሲናገሩ አምላክነቱን የመሰከሩ እነዚያ ታላላቅ አባቶች እነሱም ባለ አምስት ተብለዋል። ባለ ሁለት የተባለው በመጽሐፍ ቅዱስ ቅዱስ ጳውሎስን ልንወስድ እንችላለን። ቅዱስ ጳውሎስ ባለ ሁለት ነው። ስለዚህ ይሄ መጠናቸው ግን ለጴጥሮስ አምስት ለጳውሎስ ሁለት ብለን ስንል እንዲረዳንና እንዲገባን እንጂ ባለአምስቱም ባለ ሁለቱም እኩል ናቸው። በእግዚአብሔር ፊት እኩል ሚዛን አላቸው። የቁጥሩን መጠን ማየት የለብንም። ባለ አንድም ብንሆን እኛ ባለአምስት ከሆነው ከሆነ እኩል ነን። በመክሊታችን ፍሬ ካፈራን፣ መጨረሻ ያ ንጉሥ ሲመጣ ከእጃችን ፍሬ ይፈልጋል። የታለ ሲለን በመክሊታችን ካላፈራን በዓለም ስንባዝን ዓለም ላይ ደስ እንዳለን ስጋችን የፈቀደንን እያደረግን ስንኖር ቆይተን ከዚህ ዓለም በሞት ከተወሰድን መክሊታችንን ቀብረነዋል ማለት ነው። መጨረሻ ያ ንጉሥ ሲመጣ በግርማ መለኮቱ አዎ ከፊቴ ዞር በሉ ይለናል። ያን እንዳይለን የተሰጠንን መክሊት ፍሬ ልናፈራበት ይገባል። ያንም ለማድረግ በምድር ላይ ስንኖር በጾም በጸሎት፣ ተወስነን በቅድስና ሕይወት መኖር አለብን። ብለንም መጨረሻ ማህተቡ ቅዱስ ሥጋውና ክቡር ደሙ ነውና በእሱ መታተም አለብን። ያ ማህተብ ከሌለ ፍሬ ማፍራት ብቻ ዋጋ ያሰጠም። ያ ያፈራነው ፍሬ በዛ በቅዱስ ስጋውና በክቡር ደሙ ነው ፍሬው የሚጠበቀው። ስለዚህ ያን ፍሬያችሁን እንዳይበላሽ፣ ያ ፍሬያችሁ እንዳናጣው፣ ፍሬያችንን፣ አዎ በቅዱስ ስጋውና በክቡር ደሙ መታተም አለብን። እስቲ ስንቶቻችን ለትዳራችን ታማኝ ነን? ስንቶቻችን ለጓደኞቻችን ታማኝ ነን? ስንቶቻችን ለቤተሰቦቻችን ታማኝ ነን? ይህን የእኛ መክሊት በተሰጠን መክሊት በሽተኞችን መጠየቅ፣ እስረኛን መጠየቅ፣ ለተቸገሩ ማብላት ደግነት፣ የዋሃነት፣ ሮሮነት እነዚህ የመንፈስ ቅዱስ ፍሬዎች የምንላቸው እነዛ ፍሬዎች ያፈራናቸው ፍሬዎች ናቸው። እነዛን መልካምነት ከእኛ እንዳይሸረሸሩ ዕለት ዕለት መትጋት ያስፈልገናል። ያንን ካደረግን አምላካችን በእኛ ሁልጊዜ ደስ ይለዋል። ያ የፍጥረት ሁሉ ባለቤት አምላካችን ሁልጊዜ በፊቱ ሞገስ እንድናገኝ እርሱ ከእኛ ጋር ይሆናል። ስለዚህ ከአምላካችን ጋር ለመኖር ሁልጊዜ በጸጋ በሙላት እንድንኖር በመክሊታችን ልናፈራ ይገባል። ያ የተሰጠን መክሊት እንደየአቅማችን ፍሬ ልናፈራበት ይገባል። የነገሮች ሁሉ መጠቅለያ ፍቅር ነውና ፍቅር ከሌለን ምንም ብንለፋ ብንሰራ፣ ያ ፍሬ ሚዛን አይደፋም። ፍሬው ፍሬ አልባ ይሆናል ማለት ነው። ስለዚህ ነገሮችን ሁሉ በፍቅር ልንቋጭ ይገባል። ስለዚህ አምላካችንን ደስ ለማሰኘት ምድር ላይ ስንኖር በቅድስና ህይወት መኖር አለብን። ብትወድኝ ውስጥ ሕጌን ጠብቁ ብትወድኝስ እኔን መስላችሁ ኑሩ እንዳለ መምሰል አለብን አምላካችንን ንጹህ፣ ጽሩይ፣ ጻዕዳ፣ ንጹህ ነጭ ደስ ምንልሆነን በእግዚአብሔር ፊት ሁሌ ለመኖር መትጋት ይኖርብናል። አዎ ይህ ጾም ጀምረናል። የጀመርነው ጾም መክሊት ነው። ይህን ጾም ቀጣይ ዓመት ለምሳሌ ዘንድሮ ስንጾም እስከ ስድስት ሰዓት መጾም ጀምረን ይሆናል። አቅም ላይኖረን ይችላል። አዲስ ልንሆን እንችላለን ለክርስትናው። ቀጣይ ዓመት ደግሞ ስን ጾም ይህን አብይ ጾም እስከ ዘጠኝ ሰዓት እያልን እስከ 11 ሰዓት እየበረታ እንሄዳለን። ስለዚህ መክሊታችን እያሳደግን እንሄዳለን። ላለው ይጨመርለታል ማለት ያለንን ነገር ስንጠብቅ ነው የሚጨመርልን። ያለን ነገር ካሳደፍ ነው ግን ያ ይወሰድብንና ለዛ ላለው ይጨመርለታል ማለት ነው። ስለዚህ አምላካችን በዚህ ጾም ሁላችንም ፍሬ አፍርተን መክሊታችንን ሳንቀብር ለአምላካችን ታማኝ ባሪያ ሆነን እንድናገለግለው መበርታት ይኖርብናል። አሁን የቀረን የጾሙ አጭር ጊዜ ነው። ጾሙን እያገባደድን ነው። ስለዚህ ኒቆዲሞስ፣ ሆሣዕና፣ ትንሣኤ ብለን የቀሩትን ሰንበታት እንጨርስና አምላካችን ተነሳ ብለን በደስታ እንዘምራለን። ስለዚህ ያ ቅዱስ የሆነው አምላካችን ሞትን ድል አድርጎ እንደተነሳ እኛም ፍጥረቶቹ፣ አዎ በአምሳሉ የፈጠረን ፍጥረቶቹ የሚወደን ድንቅ ፍጥረት ነው የሰው ልጅ። ነገር ግን ክፋቱ በዛ፣ ወንድም ወንድሙን ይገላል። አሕዛብ የማይሰሩትን ኃጢአት እንሰራለን። አዎ የባለፈው ሳምንት ስንነጋገር ስለ መጽሐቱ ስንነጋገር አዎ ደብረ ዘይት ብለን ስናወራ አምላካችን የተናገረው ሁሉ ሆኗል። የመሬት መንቀጥቀጡ አሁንም እየጨመረ በየአካባቢው በልዩ ልዩ ቦታ መሬት መንቀጥቀጥ ይኖራል ብሎናል። መንግስት በመንግስት ላይ፣ ህዝብ በህዝብ ላይ ይነሳል። ረሃቦ ቸነፈር ሁሉ ነገር አየነው። ይሄንም አይተን አሁንም ልባችን አይዘጋጅም። ስለዚህ